ዳኒ እንግዲህ አባባን አራት ሚሊዮን ብር እፈልጋለሁ፣ አራት ሚሊዮን ብር ስጠኝ ነገር ግን ይሄንን ነገር ስጠይቅህ ማንም ሰው መስማት የለበትም አለው። አባባም ደግሞ ሁልጊዜም የሚሉት ነገር አንተ ልጅ እስከ መቼ ነው ያለ ስራ ቤት ውስጥ የምትቀመጠው? ስራ ስራ፣ እንጂ ያለ ስራ እኮ መቀመጥ በጣም ነው የሚያስጠላው የኔ ልጅ፣ ስለዚህ ተንቀሳቀስና ስራ ስራ እያሉት አባባ ሁልጊዜም ይመክሩታል። አሱም ደግሞ አባዬ እስቲቆይ ነገሮች ይስተካከሉልኝ ብዬ ነው እንጂ መስራትማ ግዴታዊ ነው እሰራለሁ፣ እያለ አባባን ሁልጊዜ ይናገራቸዋል። ከዛ በኋላ አዎ ለሰው ልጅ ስራ ነው ሁሌም፣ መቀመጥም ሀሳብን ይበታተናል። ስለዚህ ሀሳብን አንድ ያደርግልሃል ስራ ስትይዝ፣ ስራ ስራ እንጂ እኔ ልጅ አሉት። አባባም እሺ አባዬ አደርጋለሁ፣ ሽንዳልከኝ እንዳልከኝ እሰራለሁ። ስራውንም ግን ያው ትንሽ የሆነ የምጨርሳቸው ነገር ስላሉ እነሱን ልጨራርስ ብዬ ነው አለ አዎ እንደዛ ይሻላል የኔ ልጅ፣ እንደው ያለ ስራ መቀመጥ እኮ ከባድ ነው አሉ አባባ። አዎ አባዬ አውቃለሁ፣ ያለ ስራ መቀመጥ በጣም ነው የሚያስጠላው። ብቻ እስኪ ነገሮች ይስተካከሉና ስራ እሰራለሁ አለ ካሌብ ማነው ዳኒ። እሺ ተባባሉ። አባባም እንግዲህ በዛው ያንን ነገር ዘግተው ዝም ብለው ነበረ። ግን ዛሬ እንግዲህ አባባ ሊጠቀምባቸው አራት ሚሊዮን ብር እፈልጋለሁ አለ ደፍረትና ጨው። እንዴት ነው አሉ መማሚያ ጣም ይባላል እውነት እኔ ድፍረቱን ሳላደንቅለት ግን አላልፍም። ከማነው ዳኒ የፈጣሪ አለ ድፍረቱ ድፍረት እንዳይመስላችሁ እውነቱን ስናገር ማለት ነው። እና እንግዲህ እሳቸውም ደግሞ ካሌብማ ከተቀመጠበት እንደው ብድግ ነው ያለው፣ አራት ሚሊዮን ብር ሲጠየቅ ማለት ነው። እናም ትሁትን እንግዲህ ካሌብ በጣም ነበር ያስደነግጣት። በጣም ደንግጣለች፣ ተንቀጠቀጠች። እንዴት ካሌብ ቢያንስ እንኳን ብትነግረኝ ምን አለበት? እባክህን፣ እንደ እኔም በሽታ ላይ ወድቃለሁ እኮ እኔ እኮ የሚፈልጉኝ ቤተሰቦች አሉኝ። እባካችሁ እንደዚህ አታደርጉ ካሌብ፣ አለችው ትሁት። እባክሽን ነገሮችን አታበላሽብኝ አለ። እንግዲህ ካሌብ እያየ ያለው ነገር ከአቅሙ በላይ ሆኖበታል። እውነት ለመናገር በጣም እየተናደደ ነው። ትዕግስት የሚባል ነገር የለውም። ትዕግስት ያልቃል። በእርግጥ ቲና እያደረገች ያለችው ነገር ትዕግስት ይጨርሳል፣ ግን ደግሞ እንደዚህ አይደለም ነገሩ በችኮላ የሚሆን ነገር የለም ብላለች ኮቲና ትሁት ሁል ጊዜም ትነግረዋለች ለካሌብ። እና በችኮላ የሚሆን ነገር የለም ካሌብ፣ ነገሮችን ቀስ ብለህ አስተካክል እንጂ እንደዚህማ አትሆን እያለች ሁልጊዜም ትነግረዋለች። እሱ ግን ትግስት የሚባል ነገር የለውም። አባባም እንግዲህ እቤት አልነበሩም ከሄዱበት መጡ። ከዛ በኋላ ከዛ በኋላ እንግዲህ አባባም ወደ ቤት መጡ። ትውቴ እንዴት ነሽ? ደህና ነሽ ወይ? አለሁ ደህና ነኝ። ምን አዲስ ነገር አለ የእኔ ልጅ? ሲሏት፣ አባዬ ምንም አዲስ ነገር የለም። አንተስ እንዴት ነህ? የሄድክትበት አዎ ትንሽ ዘመድ ጥየቃ ሂጅ ነበር እኮ የኔ ልጅ፣ ለዛ ነው አሉ አባባ። ካሌብ እንግዲህ ዛሬ ታሪክ ነው የሰራው ማለት ነው። እያ ያለውን ነገር መቋቋም አቃተው። እባክህን ካሌብ እንደዚህ አታድርግ። ነገሮችን ወይ ቋጫቸው ወይ ደግሞ አታበላሻቸው አባዬ፣ እኮ እቅዱ አባዬ ብዙ ነገር እኮ አሳልፈዋል። አንተ በትንሽ ነገር ተስፋማ መቁረጥ የለብህም ካሌብ፣ የምሬ ነው። ትዕግስት ካለ ከዚህ የበለጠ ነገር ነው የምታየው። ተረጋጋ፣ ትዕግስት ይኑርህ አለችው ትሁት። እሺ፣ ሞክራለሁ። ትሁት፣ እስቲ አንቺ እንዳልሽኝ አደርጋለሁ። ግን እንደው ምን ላድርግ፣ በጣም ስሜታዊ እየወንኩ ነው። እያየሁ ያለሁትን ነገር እኮ እኔ እኮ ሁልጊዜ ነግር ነበረ፣ አንተ አታምነኝም። እንጂ እንዴ፣ አውቃለሁ። አንቺና አባዬን እንዳስቀየምኳችሁ አላምናቸው እያልኩኝ ብዙ ነገር ብያቸዋለሁ። ስለዚህ አሁን ደግሞ በራሴ ሁሉንም ነገር እየደረስኩበት ነው። ግን እሷ አሁንም ተንኮሏ በዚህ ማብቂያ ስለሌለው አሁንም ትንሽ ልጠብቃት። ካሌብ እሺ፣ ትዕግስት ካለ ብዙ ነገር ስለምታይ ሁሉንም ነገር በጥንቃቄ አደርጋለችው ትሁት እሺ። ትሁት አመሰግናለሁ ስላስጨነኩሽ አላት። እንግዲህ ዛሬ ቲና ከዳኒ ጋር አልጋዋ ላይ የካሌብ አልጋ ላይ ነው እንጂ ዳኒ ማልጋ ኬታ መጣ። ባለጌ ባለጌ ነው ግን የእውነት ሰው ከሰው እጅ እየበላ እየጠጣ ሰውን መክዳት በጣም ከባድ ነው። እና እንግዲህ ዳኒ ደግሞ በሱ ቤት አሁን የቲና ወንድም ነው። ማንም አያውቅም። አባባም ትሁትም ትሁት ታውቃለች። ካሌብም አያውቁም። በሷ ቤት እሷ ግን እነሱን እየሸወደች እነሱ እየሸወዷት መሆኑ ምንም አልገባትም። አባባም ደግሞ ያደረገቻቸውን ነገር በሙሉ ያውቃሉ። እሳቸውም ያንን ነገር ከተናገሩ ሳይቀድሟት ስለምትቀድማቸው ያን እሳቸውም ይሄንን ነገር ነው ያሉት። እና ብቻ ሳትቀድመኝ ቶሎ የሆነ ነገር ማድረግ አለብኝ እያሉ ነው አባዬ። አዎ እንደዛ ነው ማድረግ ያለብን እንጂ ልጅቷ ተጸናውቶታል። ስለዚህ የሆነ ነገር ማድረጓ አይቀርም አለ ካሌብ። አሁ እንደዛ ነው የምናደርገው አለ። ከዛ በኋላ እንግዲህ እሷን ከፍቅረኛዋ ጋራ ሲጀመር አሉ አባ አባ እኮ ዳኒ ቴናን በጭራሽ አይፈልጋትም። የሚፈልገው ገንዘብ ብቻ ነው። ከዳኒ ፍቅረኛ አለችው። ስለዚህ እሷ መደበሪያና ገንዘብ ብቻ ስለሚፈልግ ብቻ ነው ከእሷ እንጂ መቼም አይፈልጋትም። ፍቅረኛ አለችው አሉ አባባ። እኔ የሚያሳዝነኝ ነገር ምን እንደ ታውቃለህ አባዬ? መጨረሻዋ ነው ወይ ከዚህ ያልሆነች ወይ ከዛ ያልሆነች ከሁለት የወደቀ መሆኗ በጣም ነው የሚያሳፍረው አለ ዳኒ። ካሌብ አዎ የኔ ልጅ በጣም እንጂ ለነገሩ ይበላት፣ የራሷ ጉዳይ ነው። እኔ ምን አገባኝ? ከዚህ የበለጠም የሚገባታል እኮ። ገና ገና ብዙ ነገር እየጠበቃት ነው አለ ዳኒ። ካሌብ አዎ፣ ግን እኛ የምናደርገውን ነገር በጥንቃቄ ማድረግ አለብን የኔ ልጅ፣ አለበለዛ ነገሮች ይበለሻችሁብናል። አዎ እሺ፣ አለ ካሌብ። ተስማማ በዛ ሰላም ውድነት ይከበራቸው የተስፋ ቻናል ቤተሰቦች እንዴት ናቸሁ? ደና ናቸሁ ወይ? አለሁ ደና ነኝ። እንግዲህ ዛሬ ካሌብ ተወትዬ ዬ ጨዋቷን ግልጥ ስታደርገው ቶሎ ብሎ አፏን ያዘውና ከዛ በኋላ ተጽዑትን አረጋጋት። ቴናም እንግዲህ ነገሯን ቀጥለዋለች። እንግዳ እንኳን ብትሆን ሴትዮዋ እንኳ አላከበረቻትም። መቼም ያባየ እህት ትመጣለች ብሎ ነግሯታል። ግን እሷ እፊቷ እያደረገች ያለችው ነገር በጣም ነውር ነው። ወንድሜ ካለችው ሰው ጋራ እየተቃቀፈች እየተሳሳመች ካሌ ባይኑ እያየ ካሌብ ደግሞ ይሄንን ነገር መቋቋም ሆነ መስማት በጣም ነው የደበረው፣ ማለት ነው። እውነት ለመናገር እንዴት ነው ነገሩ? እኔው ለካ ሰው ከሰው ወሬ አይነን ያምናል የሚባለው ለካ እውነት ነው፣ ዛሬ አይኔን አምኛዋለው እያለ ካሌብ በጣም ተበሳጭቷል። እነሱማ በተኙበት የሆነ ነገር ላደርጋቸው ቢላ እንግዲህ የሚለዋይዞ መጥቶ ሊወጋቸው ሲል እነሱም በጣም ደንግጠው ተነሱ። ካሌብ መቋቋም አቅቶታል። እያደረገች ያለችው ነገር በጣም አጸያፊ ነው። በነገራችን ላይ ዲቴና እውነቴን ነው። እኔ እንደዚህ እኔ እንጃ አላውቅም ሰው ወንድሜ ነው። ሰው እንዴት ነው ሰው በሰው ላይ የሚጫወተው ማለት? ሰው እኮ ይነቃል የሆነ ጊዜ ላይ፣ ሁሌ እንደተኛ አይቀርም ካልሞተ በስተቀር ማለት ነው። እና እሷ ግን የያዘችው አላውቅም፣ ግን ደግሞ ከዚህ በኋላ በሰዎች ላይ የሆነ ጉዳት አደርሳለሁ የምትይ ከሆነ ራስ ሽንቻይ አላት ዳኒ። እኔ መቼም አልፈራም፣ አንተ ግን ልታግዘኝ ይገባል። ቲና ዛሬ እኔ በጣም ደስ ብሎኛል። አራት ሚሊዮን ብር እንግዲህ ገና ለገና አባባሽ ይጠኛል ብሎ ደስ ብሎኛል። በጣም ደስተኛ ነኝ። አዎ፣ ፊትህን እያየሁት እኮ ነው። ዛሬ ደስ ብሎሃል። ምን ተገኝቶ ነው? በእናትሽ፣ ዛሬ ጓደኛ ይመጣል፣ ጓደኛ ጋር ልሄድ ነው። በፍጹም አይሆንም። እኔ ለማን ጥለኸኝ ነው የምትሄደው? ቆይ አንቺ ግዴታ፣ እኔ ካንቺ ጋር 24 ሰዓት መቀመጥ አለብኝ እንዴ? አዎ፣ ከአይኔ ስር እንድትርቅብኝ አልፈልግም። እንደዛማ አይሆንም። እንደዛ ካልሽ ደግሞ አሻንጉሊት ገዝተሽ ወይ ደግሞ ስልክሽን ስልክም ደግሞ ይመራዋል፣ ቻርጅ ይጨርሳል። ስለዚህ እኔም ሰው ነኝ ይመረኛል። ሀያ አራት ሰዓት ከአንቺ ጋር የምቀመጥበት ምክንያት የለኝም። ጥኔ ሴት አይደለሁም ሀያ አራት ሰዓት ቤት የምቀመጠው። አላት እኮ፣ ቢያንስ የምትሄድበትን ቦታ ነገር ጓደኛዬ ጋ እኮ አልኩሽ። አይመስለኝም ዳኒ። ካልመሰለ እሺ ይቀራል። ብር ላለመስጠት ነው አደለ? እንደውም አልፈልግም። አላታውቁ ብር እንድትሰጠውና እሺ፣ በቃ ልላክልህለች በዚህ በሞባይል ባንክ እንግዲህ እሱ ግን ፍቅረኛው ጋር ነው የሚሄደው፣ ሞኛ እሷም ገንዘቡ ዋላ ካደረገችለት ማለት ነው። ወይኔ እድሌ ብቻ ደግ አደረገ፣ ይብላት ማለት ደግ ነው። እንደዚህ ሙልጭ አደርጋትና ከሁለት የወደቀ ዛፍ ተሆናለች በኋላ። ወይ ከካሌብ አላለች ወይ ከዳኒ እንግዲህ ዳኒ ፍቅረኛ አለችው። ካሌብ ግን በሞኝነቱ በየዋነቱ ነበር ያቀረባት። እሷ ግን እሳ እነሱን ጨርሳ ከና አባቱ ከዚህ ከዳኒ ጋር አሽኮሎሌ ማለት ነበር የምትፈልገው። መቼም አይሳካ ጥሩ ነገር ስንሰራ ጥሩ ነገር ይገጥመናል። መጥፎ ነገርም ስንሰራ እንደዛው። መጥፎ ሰው ማለት የዘራውን የሚያጭድ ፍጡር ነው። ስለዚህ ቴና ደግሞ ያሰበችው ነገር እየተሳካላት አይደለም። ያ ነገር ስላልተሳካላት ነገሮችን ሁሉ ወደ ክፋት እየወሰደቻቸው ነው። በክፋት ልትቀይራቸው ነው። በቃ ሰዎችን መግደል፣ ሰዎችን የሆነ ነገር አድርጋ ገንዘብ ሀብቱን የራሷ ለማድረግ አንደኛ ትሁትን፣ ሁለተኛ ካሌብን፣ ከዛም አባቱን አስወግዳ ቤትና ድርጅቱን የራሷ ለማድረግ ነው። እነኚህ ሁሉ ቢያልቁም ዘመድ እኮ ይኖራል። ስለዚህ ዘመድ አለ። ያን ነገር አልተፈረመበትም፣ ዝም ብላ መቀመጥበት አትችልም። ግን ደግሞ ገንዘብ ሴጣን ያደርጋል የሚባለው በእውነት እኔ በሷ ነው ያየሁትና፣ በጣም ኃይለኛ ሰው ናት። አሁን ላይ በቃ ተስፋ እንደመቁረጥም እያለች ነው። ግን ደግሞ አላደለ አልሸነፍም እያለች ነው። እኔማ አልሸነፍም፣ ካሰብኩበት መድረስ አለብኝ። ይሄንን የማይረባ ሽማግሌማ እንደዚሁ፣ በቀላሉ አባይ ግን እኮ የባለፈውን ቢያስታውስ እኮ እንደዚህ የሚለቀኝ ይመስላችኋል? አይመስልህም ዳኒ? እሱማ አዎ፣ ግን እኔ ሲሰውዬ አደለ ሲል እኮ የሆነ የሚያስታውስ ነገር ነው ይመስለኝ። በእናትህ ዳኒ አትንበቅበቅ። እሱ ምንም ነገር አያስታውስም። ቢያስታውስማ ለደቂቃ እንኳ ዚህ ቤት ውስጥ አያስቀምጠኝም ነበረ። ስለዚህ እሱ ምንም ነገር ማስታወስ አይችልም። እሺ ቲና እንዳፈሽ አደርግልሽ። ግን እኔ አላውቅም፣ ብቻ ፈጣሪ አምላክ እሱ ነው የሚያውቀው። እኔ ግን አንድ ነገር አደርጋለሁ፣ ብት እኔ እዚህ ውስጥ እጄ የለበትም። ይሄንን እያወቅሽ ቲና አላት። እሺ አለች። ከዛ በኋላ እንግዲህ እሱም ወደሚሄድበት ሄደ። ቲናም ከካሌብ ጋራ፣ ከዚ ከዳኒ ጋራ ቁጭ አለች። ካሌብ ካሌብ ፊልድ አይደለ አደለ ሄደ። ካሌብ ኮ አጠገባ ቁጭ ብለን ቀሚስ ለብሰው አዎ ሄዷል፣ አለች ታዲያ እህቴን እየተንከባከብሻት ነው ሲሉ አባባ። በጣም እንጂ ግን እህቶት በጣም አይነ አፋር ናት፣ አባዬ እንደርሶ አይደለችም አለች። አዎ የእናት ወርጅን ጉርጉር ነው የሚባለው ነገር። አንቺ ለምሳሌ ትናደጃለሽ፣ ወንድምሽ ደግሞ አይናደድም። ስለዚህ ሁሉም ሰው አንድ አይነት አይደለም ማለት። አዎ እኔ እናደዳለው እንዴ? በጣም እንጂ በጣም ነው እኮ የምትናደጁ። ግን አባዬ እኮ እንደዛም ሆኜ አስታብምሻለሁ። በጣም እሱንማ መቼም ብኮ አረሳም ውለታሽ አለብኝ ልጄ፣ በጣም ትልቅ ውለታ ነው ያልሽልኝ፣ ስለዚህ አንቺን ውለታማ መቼም አልረሳም አላት። እሷም ደግሞ አረ ችግር የለውም አባዬ፣ ልጄ ልጅህ አደለም እኔ ቀለል አድርገው አለች። ማለት ነው እንግዲህ ሙድ እየተያያዙ ይገኛሉ ማለት ነው። ከዛ በኋላ ዳኒም አንቺ ከዚህ ሰውዬ ጋር ሙድ ትያያዣለሽ አደለም እሱም እየሰከሰች ነው አንቺም ትሰክሻለሽ፣ አይደል? ተው ባክህ እሱ ያለፈውን ነገር እኮ አያስታውስም። ቢያስታውስማ አልቆልኝ ነበር ዳኒ ስትለው፣ ባክሽን እኔ መቼም ላምነው አልችልም። የሰውዬ አውቆ ነው እየተጫወተብሻለሁ። አንቺ ግን መቼም ሊገባሽ አይችልም። ስለዚህ ብቻ እሱ ፈጣሪ እየሆነሽ፣ ቲና እኔም ማውቀው ነገር የለም ማለት በእናት ዳኒ፣ አትፍራ። እኔ ሰው ሲፈራ አልወድም። ብቻ ጎበዝ ጀግና እንድትለይኝ ነው ምፈልገው፣ እንጂ እንድታስፈራራኝ አልፈልገም አለች።